አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይት እና መሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። በትላንትናው ዕለት ከመኮድ ጀርባ በባህር ዳር በፋኖ ኃይሎች ኦፕሬሽን መሰራቱ ተነግሯል። የአገዛዙ የፖሊስ አመራር ሲሸኝ፣ ፋኖዎች በትላንቱ የባህር ዳር ኦፕሬሽን በርካታ ትጥቅ መማረካቸውም ተነግሯል። በሌላ በኩል ሻውራ ላይ ሶስት የአገዛዙ የጦር መሪዎች ተቀንድሸዋል። ዝርዝር መረጃ ሚሊዮን ይዘናል፣ እናስደምጣችኋለን። ይህ አማራ ፋኖ ብሔራዊ ኃይል በድል ጎዳናም እንደቀጠለ ነው። ይህ ፋኖ ኃይሎች በቆቦ በመድፍና ዙ 23 የቀለጠ ከባድ ውጊያም እያደረጉ ነው፣ አድርገዋለም። ይህ ፋኖ ኃይሎች የአገዛዙ የኮንክሪት ምሽግ ድረስ ገብተው የአገዛዙን ጦር ዶጋመድ አድርገውታል። የአገዛዙ ጦር ሙትና ቁስለኛ ሲሆን፣ በላስታ ግንባር መብረቃዊ ጥቃት ደርሶበታል። መረጃውን በዝርዝር እናስደምጣችኋለን። በፋ ኖ ከጎጃም ወደ አዲስ አበባ ተጥሎ የነበረው የእህል ማጓጓዝ ክልከላም ተነስቷል። የዶክተሮች አመጽ ከከፊል አመጽ ጠቅልሎ ስራ ወደ ማቆም ሊሸጋገር መሆኑ ተሰምቷል። ዝርዝሩን ይዘናል። እስራኤል በጋዛ ላይ ከፍተኛ ጥቃት አድርሳለች። ከውጪ የምንመለከተው ጉዳያችን ነው። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜናም ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን ሊያስደግፉ እንዲሁም ሀገር ወዳዴው ናችሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የጤና ባለሙያዎች ሙሉ በሙሉ ስራ ማቆም እርምጃ ለመውሰድ ንግግር መጀመራቸው ተሰማ። የጤና ባለሙያዎች ተባብሶ ቀጥሏል ባሉት እስራትና እንግልት ምክንያት ሙሉ በሙሉ ስራ ማቆም እርምጃ ለመውሰድ ንግግር መጀመራቸውንም አስታውቀዋል። እስካሁን ባለው ከፊል የስራ ማቆም እያደረጉ እንደሆነም ነው የተናገሩት። በሀገሪቱ የተለያዩ አካባቢዎች በሰላማዊ መንገድ መብታቸውን ሲጠይቁ የነበሩት እነዚህ የጤና ባለሙያዎች እስራትና እንግልት እየተካሄደባቸው መሆኑን በመግለጽ ይህንን በማስመልከትም ከታቀደለት ቀን በፊት ሙሉ በሙሉ ስራ ማቆም ለማወጅ ውይይት እንደጀመሩም ሚዲያችን የደረሰው መረጃም ይጠቁማል። ባለሙያዎቹ ከትላንት ወዲያ የጀመሩት ሀገር አቀፍ የከፊል ስራ ማቆም አድማ ዛሬ ሶስተኛ ቀኑን መያዙን ተከትሎም የአንዳንድ የመንግስት ሆስፒታሎች አመራሮች ከጸጥታ ኃይሎች ጋር በመሆን በዛሬው ዕለት ብቻም ወደ አስር የሚጠጉም የጤና ባለሙያዎችን ከቤታቸውና ከስራ ቦታቸው አንስተው ለእስር እንደዳረጓቸውም ታውቋል። ከታሰሩት ባለሙያዎች መካከልም ጠቅላላ ሐኪሞች፣ ኢንተር ሐኪሞች፣ የቀዶ ሕክምና ስፔሻሊስቶችና ሬዚደንቶች፣ ነርሶችና የላቦራቶሪ ባለሙያዎች ይገኙበታልም ተብሏል። በተለያዩ ሆስፒታሎች የስራ ማቆሙን ባላማከለ መልኩም የሆስፒታል ሰራተኞች ወደ ስራ ካልተመለሱም አስተዳደራዊ እርምጃ እንደሚወስዱ የሚዝቱም ማስታወቂያዎችም ከአስተዳደሩ በየግቢው ተለጥፏለም ብለዋል ለሚዲያችን ቃላቸውን የሰጡ የእንቅስቃሴው አስተባባሪ የቅዱስ ጳውሎስ ሆስፒታል አስተዳደር በተጠባባቂነት የተያዙ ሀኪሞችን ከነገ ጀምሮ የሰው ሀብት ቢሮ በመምጣት እንዲመዘገቡ ማስታወቂያም አውጥቷል ሲሉም ተናግረዋል። ጠዋት ላይ ዶክተር ደረጀ ደጉማ ከጥቁር አንበሳ ሆስፒታልና ከቅዱስ ጳውሎስ ሆስፒታል አመራሮች ጋር ተገናኝተው መንግስት ጉዳዩን በተለያዩ መንገዶች እንደሚይዘውም ጠቅሰዋል። በዋነኛነትም ስራ እያቆሙ ያሉ ሰራተኞችን ስም ዝርዝር ተቀብሎ በማባረር አስቸኳይ ቅጥር ማድረግና ሰብቅ የሆነ አቴንዳስ እንድያዝ ጥያቄዎቹን በተመለከተም በሂደት እንደሚመለስ ከዚህ ባለፈ ተቃውሞ እናደርጋለን የሚሉትን የፖለቲካዊ ጥያቄ በማንሳት መጠቀሚያ ናቸውም ብሏል በማለት ምልከታቸውን አጋርተውናል። ጥያቄው የቅንጦት አሊያም የስልጣንን ወንበር የመነቅነቅ ጉዳይ እንዳልሆነና ባለሙያው በቂ ክፍያ እየተከፈለው ስራ እንዲሰራና ህዝቡን እንዲያገለግል የመጠየቅ መሆኑን እየገለጸም መብቱን የሚጠይቅ ባለሙያ ማሰርና ማንገላታት ህገ መንግስታዊ አለመሆኑንና ሰብአዊ መብትን የሚጋፋ በመሆኑ ሙሉ ለሙሉ ስራ ማቆም ከታቀደለት ቀን በፊት ሊታወጅ እንደሚችል ይገልጻል በማለት አቋማቸውን ለሚዲያችንም አጋርተዋል። ዛሬን ጨምሮ በከፊል የስራ ማቆሙ ላይ ያሉ ሆስፒታሎች አለርት ስፔሻላይዝድ ሆስፒታል፣ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል፣ የካቲት 12 ስፔሻላይዝድ ሆስፒታል፣ ቅዱስ ጳውሎስ ስፔሻላይዝድ ሆስፒታል፣ ንግስት ሌኒም ስፔሻላይዝድ ሆስፒታል፣ ደብረ ብርሃን ሐኪም ግዛ ስፔሻላይዝድ ሆስፒታል፣ ዲላ ዩኒቨርሲቲም ስፔሻላይዝድ ሆስፒታል፣ አሰላ ስፔሻላይዝድ ሆስፒታል፣ ጥበበ ጊዮን ስፔሻላይዝድ ሆስፒታል፣ ሃዋሳ ዩኒቨርሲቲም ስፔሻላይዝድ ሆስፒታል፣ መደወላቡ ዩኒቨርሲቲም ጎቤም ስፔሻላይዝድ ሆስፒታል፣ ወልቂጤ ዩኒቨርሲቲም ስፔሻላይዝድ ሆስፒታል፣ ሚዛን ቴፒም ስፔሻላይዝድ ሆስፒታል፣ ሚኒሊክ ሆስፒታል የአይን ክፍል፣ ቡታጅራም አጠቃላይ ሆስፒታል፣ አዲስ አለም ሆስፒታል፣ ፈለገ ህይወት ሆስፒታል፣ አክስታም አጠቃላይ ሆስፒታል፣ አዲስ ዘመን ሆስፒታል፣ ዱርቤቴም አንደኛ ደረጃ ሆስፒታል፣ ጃሉድ አንደኛ ደረጃ ሆስፒታል፣ እንጅባራም አጠቃላይ ሆስፒታል፣ ደባርቅ አጠቃላይ ሆስፒታል፣ ጃና ሞራ ሆስፒታል፣ ዳባት ሆስፒታል፣ አዲ አርቃይ ሆስፒታል፣ ደሴ ሆስፒታል፣ መተማም አጠቃላይ ሆስፒታል፣ ጥቁር አንበሳም ስፔሻላይዝድ ሆስፒታል እንዲሁም ጎንደር ዩኒቨርሲቲም ስፔሻላይዝድ ሆስፒታል መሆናቸውን ታውቋል። አሁን በቀጥታ ከአማራ ክልል እንዲሁም ከግንባር ወዳገኘቸው ሰበር መረጃዎች ያልፋሉ። በግዳጅ ታፍነው ወደ ብር ሸለቆ ወታደራዊ ካምፕ ሊወሰዱ የነበሩን ምልምሎች በፋኖ እጅ መግባታቸው ተሰምተዋል። በምዕራብ ጎጃም ዞን ከቡሬ ከተማና ከአካባቢው በግዳጅ ታፍሰው ወደ ብርሸለቆ ወታደራዊ ማሰልጠኛ ጣቢያ የተወሰዱ የነበሩ ከአምሳ በላይ ምልምሎች በፋኖ እጅ መግባታቸውን ሚዲያችን ለማረጋገጥ ችለዋል። በአፋበሃ ብሃ በጎጃም የአምስተኛ ክፍለ ጦር ሰራዊት የደህንነት መምሪያ ክፍል ባደረገው ጥብቅ ክትትል ታዳጊዎቹንና ወጣቶቹን ታፍሰው ወደ ብር ሸለቆ ሊወሰዱ መንገድ መጀመራቸውን የደረሰበት ሲሆን በዚህም ምልምሎቹ ብር ሸለቆ ከመድረሳቸው በፊት በአይነቱ ልዩ የሆነ እርምጃ በመውሰድ ሁሉንም ከእገታም አስለቅቋቸዋል ተብለዋል። ምልምሎቹን ማስለቀቅ የተቻለው በትላንትና ዕለት አመሻሹን ሲሆን በዚህም ከባድ የሆነ የተኩሱ ልውውጥ ተደርጓል ነው እየተባለው። የፋኖ አባላቱ ከቡሬም ወደ በሚወስደው አውራ ጎዳና ላይ ልዩ ስሙ ዋገዳም ተብሎ በሚጠራው አካባቢ ላይ ደፈጣ በመያዝ ተኩስ የከፈቱ ሲሆን በዚህም ምልምሎቹን አጅበው ሲጓዙ ከነበሩም ወታደሮች መካከል በርካቶቹ ተገድለዋል ሲሉ የመረጃ ምንጮቻችን ገልጸዋል። የፋኖ አባላቱ ምልምል ወታደሮቹ ላይ አንዳች ጉዳት ሳይደርስ በወሰዱት ጥቃት የተሞላበት እርምጃም አጃቢ ወታደሮችን ነጥሎ በመምታት ከስልሳ በላይ ታፋኝ ታዳጊና ወጣቶችን ነጻ ማውጣት መቻላቸውን ነው ሚዲያችን ከክፍለ ያገኘው መረጃ የሚያመላክተው ይህ በእንዲህ እንዳለ፣ እዚሁ ጎጃም ላይ ስንቆይ በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ጣናው መብረቁ ብርጌድ የባህር ዳር ሻለቃ በበቂ መረጃም በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ መውሰዱ ታውቋል። ኮዳ ራ ሰሌዳ ቁጥር 2267 ተሽከርካሪ አባዱላ በመጠቀም ሲዘርፉ የነበሩ ኃይሉ ተሰራም፣ አወቀ ተገኝ፣ ዋና ሳጅን ዮሐንስ በላቸውም በትላንት ትናንትናው ዕለት ከምሽቱ 12 ሰዓት ላይ ባህር ዳር ከተማ መኮድ ካምፕ ጀርባ በልዩ ስሙ አክታጎጥ ዘርፊያም ሲፈጽሙ የነበሩ ግለሰቦች ላይ እርምጃ የተወሰደ ሲሆን አራት የተለያየ መታወቂያ በመያዝ ዘርፊያ ላይ እንደተሰማሩም ለማረጋገጥ ተችሏል። ዋና ሳጅን ዮሐንስ በላቸው፣ ጌታቸው አስማማውልህኝ የወራሚት መታወቂያም፣ ኤርሚያስ መላኩ ምናለም የባህር ዳር ግሻ አባይ ከተማ መታወቂያም፣ ኤርሚያስ መልካሙ ምናለም አሽከርካሪዎች መንጃ ፍቃድ በርካታ ሐሰተኛ መታወቂያዎችም ተገኝቶባቸዋል። አንድ ኮፍ ማይካ ክላሽ፣ አራት ካዝና እንዲሁም 240 የክላሽ ተተኳሽና የደረት ትጥቅ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው እስከ ወዲያኛውም ተሰናብቷል። ዝርፊያውን ሲጠቀሙበት የነበረው ተሽከርካሪ ላይ እርምጃ ተወስዶ ከጥቅም ውጭ እንዲሆን ተደርጓል። በቀጣይ በፋኖ ስም ዝርፊያ በማካሄዱ ግለሰቦች ላይ የተጠናከረ መረጃዎችን በመያዝ እርምጃ መውሰዳችንን አጠናክረን እንቀጥላለን ሲሉም የአማራ አመራሮች ገልጸዋል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል ከጎጃም ወደ አዲስ አበባ የሚጫን እህል ላልተወሰነ ጊዜም እንዲቆም ተደርጎ የነበረ ሲሆን ከዛሬ ጀምሮ ግን እገዳው ሙሉ በሙሉ የተነሳ መሆኑን ያገኘነው መረጃም ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ከፍተኛ ድልን ተቀናጅቷል። በሻውር አቅራቢያ ሰዓታት የፈጀም የጨበጣ ውጊያ ከአፋብሃ አንደኛና ሁለተኛ ኮር ጥምር ኃይሎች ጋር የአገዛዙ ዙፋን ጠባቂ ጦር ያደረገ ሲሆን ሶስት የመቶ አለቃ ማዕረግተኞችን የጦር መሪዎችን ጨምሮ ከመቶ ሰባት በላይ የብልጽግና ኃይል እስከ ወዲያኛው ተሸኝተዋል። ቁጥሩ ያልታወቀም ቆስሎ ከጥቅም ውጭ የሆነ ሲሆን ድሉም የተገኘው በአነስተኛ መስዋዕትነት ነው ሲሉም የፋኖ ኃይሎች ገልጸዋል። የአፋባሃ የንስር በለሳም ቅጣው እጅጉ ክፍለ በለሳ ጉኋላ ከተማ አቅራቢያም ንጋት አካባቢ ለወረራም የተንቀሳቀሰውን የአብይ ታጣቂ ቡድን ደፈጣ ከፍተኛ ጥቃት የተሰነዘረበት ሲሆን አምስት ሙትና ሰባት ቁስለ ኛና አራት የተማረከ ወታደር አስረክቦም መፈርጠጡም ተዘግበዋል። ከወሎ ዳገኛቸው ሰበር ዜናዎች አልፋለሁ። ዛሬ አዳሮን ቆቦ ዙሪያም ታላቅ ጀብዱ ተፈጸመ። የአማራ ፋኖ ብሔራዊ ኃይል አፋ በሃብ ወሎ ሀውጃኖ ክፍለ ጦር ራያ ቆቦም ጮቢ በርናም ራያ ላማጣ ዋጃ ከተማ መግቢያም አካባቢም ታላቅ ድል ተጎናፀፈም። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢም ዋልካ መንደር ላይ በትላንትናው ዕለት ከሌሊቱ 7 ሰዓት እስከ ንጋቱም 11 ሰዓት በተደረገም ከባድ ትንቅንቅ በርካታም የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ድልም እየፋኑ ኃይሎች ተጎናጽፈዋል። ሀውጃኖ ክፍለ ጦር ሌሊት 7 ሰዓት ራያ ቆቦ ጮቢ በር ጥቁር አስፓልት ግራ እናቀኛሉም ተራራዎች ላይ ካለ ከባድ ኮንክሪት ምሽግ ድረስ ዘልቀው በመግባት በርካታ የዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብዱ በመፈጸ ሲፈጸም፣ ታላቅ ድልንም ተጎናስፈዋል። በተጋሎ የብልጽግና ቡድን ምሽጉ ላይ በከበባም የተጨፈጨፈ ሲሆን ከራያ አላማጣም ተጨማሪ ኃይል እያስጠጋ ባለበት፣ ደግሞም ዋጃ ከተማ መግቢያም ዋልካ መንደር ላይ በደፈጣ ተመቶ ወደ መጣበት አላማጣም ከተማ ፈርጥጦ ተመልሷል። በሌሊት ተጋሎ ሀውጃኖ ክፍለ ጦር አምስት ነፍስ ወከፍ ክላሽ እንዲሁም ከአንድ ሺህ በላይ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችንም መማረክ ችላለች። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው የብልጽግና ኃይል መሃል ቆቦ ከተማ ላይ መድፍ በመጥመድ ከሌሊቱ 9 ሰዓት ተኩል ጀምሮ ከ20 በላይ ቁንቡላ ውጊያ ወደ ተካሄደበት ህዝብ በሚበዛበት አካባቢ ጭምር እያስወነጨፈም አድሯል። በዚህ ቆቦ ከተማ ህዝብ መሃል ህዝብ መሃል ሲተኩስ ባደረው መድፍ የፋሽስታዊው አገዛዝ ማንነትና ተስፋ መቁረጡም ህዝቡ እየበለጠ የተገነዘበበት ድርጊት ሆኖም አልፏል ሲሉም የመረጃ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በሌላ ግንባር ደግሞ የአማራ ፋኖ ብሔራዊ ኃይል የላስታ ጀኔራል አሳምኖ ኮር በአንታ ባተ ክፍለ ጦር የተሳካ ኦፕሬሽን መስራቱ ታወቀ። በወሎ ክፍለ ሀገር ላስታ አሳምኖ ኮር በአንታ ባተ ክፍለ ጦር በአርበኛ ማረጉም አስፋው የሚመራው ደጃዝማች ዋሽክም አድማሱ ሻለቃ ከጋሸናም እስከ ስታይሽ ባለው ቀጠናም የተጠና ውጤታማ ቀዶ ጥገና በማካሄድ በብልጽግና ኃይል ላይ ታላቅ ኪሳራም አድርሰዋል። በትላንትናው እለት ከሌሊቱ አራት ሰዓት ተኩል እስከ ንጋቱ 11 ሰዓት በተደረገም ቀዶ ጥገና በኮን ወረዳ ሐሙስ ከተማ ላይ የነበረው የሚሊሻናም አርማ በተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሱ ወደ ጋሸና ከፊሎም ወደ ስታይሽ ከተማ የፈረጠጠ ሲሆን በተጨማሪም ጋሸና ከተማ ላይ አንድ ሻምበል የብልጽግና ኬላ ጥበቃ መከላከያ ላይ በተደረገ ድንገተኛ ጥቃት ሙሉ ኬላውን ለራስ አንችልም ከሚባል ሆቴል ራሳቸውን ደብቀው ያደሩ ሲሆን በተደረገ ያደረገው ቀዶ ጥገና ሁለት ምርኮኛ አራት ክላሽ ከብልጽግና ኃይል ገቢ ተደርጓል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮም ይቀጥላል ሲሉም በአማራ ፋኖ ብሔራዊ ኃይል በወሎ ላስታም አሳምነው ኮር ሕዝብ ግንኙነት ኃላፊ ፋኖ ቢሆነኝ ለሚዲያችን ገልጸዋል። ዛሬ ደግሞ ጀግኖችን በወፍ በረር በሚለው ፕሮግራማችን ጀግናውን አርበኛ እሸቱ ጌትነትን እናስመልክታቸውም። አብዮቱን የሚቃረን ካገኘን እርምጃውን ከራሴ ሰዎች ነው የምጀምሮ ይላል አርበኛ እሸቱ ጌትነት። የአማራ ተማሪዎች ማህበር አተማን እየመራው ሳለም፣ የዛሬዋ ቀን እንዲጸነስ እንዳይጨናገፍም፣ ከአላማው እንዳይዛነፍም በወቅቱም የነበሩ የሲቪል አደረጃጀቶችን ስልጠናም እየሰጠን ስትራቴጂ የሆኑ ትንተናዎችን እየሰራን እቅድ እየሰጠን እንልክ ነበር። በወቅቱ ከነበሩት ጠንካራም የሲቪል ማህበራት ውስጥ የአማራ ወጣቶች ማህበር አወማም አንዱ ነበረም። የአወማን እንከን ማረም ለአብዮቱ ቅድመ ዝግጅት የግድ አስፈላጊ ነው ብለን ስላመንን የአማራ ወጣቶች ማህበር ባህር ዳር፣ የአማራ ወጣቶች ማህበር በሸዋም፣ የአማራ ወጣቶች ማህበር በወሎም፣ የአማራ ወጣቶች ማህበር በጎንደር እያለም ከቆመበት የመንደር ድርጅታዊ ቅርጽና መጠሪያም ወጥቶ ወደ አንድ አማራዊ ተቋም ጽና ወደ አንድ ቅርጽና መጠሪያ ይመጣና የሚለው አማራም ወጣቶች መታገያ ተቋም ይሆን ብለን አቅደን በሁሉም ወረዳ ያሉትን አመራሮች በአንድ ላይ ሰብስበን ስልጠና ሰተን ሳምንት የፈጀው ስልጠናም እንዳበቃም በቀረበላቸው የሁኔታ ትንተና መሰረት ተረዳርተው ሁሉም በሀሳቡ ተስማሙ። ነገር ግን እነዚህ የመንደር አደረጃጀቶች ህልውናን አክስመን ወደ አንድ ወጥ ድርጅታዊ ቅርጽ ስናመጣ ህጋዊ ማዕቀፍ ለማስያዝ በሲቪል ማህበረሰብ ድርጅቶች ኤጀንሲ የሚያስፈልገን መሰረታዊ ቁሳቁስ ከቀድሞ የማህበሩ አመራሮች፣ በወቅቱም ወልዲያ ላይ ከነበሩት ወንድሞቻችን እጅ ስለነበረ እሱን በአዲሶም ወደ ተቋሙ ለማምጣት ልጆቹ በቀላሉ ሊሰጧቸው አልቻሉም ነበር። ሂደቱን በነካ እጅ መቋጨት ነበረብኝና ወደ ወልዲያ ከመሄዴ በፊት ለዋርከው ምሬ ወዳጁና ለአቤም የገጠመንን ችግርና ችግሩን ለመፍታት የነሱ እርዳታ እንደሚያስፈልገኝ ስነግራቸው በደስታ ለመገናኘት ቀጠሮ ያዝን፣ ይላል አርበኛም እሸቱ ጌትነት፣ እኔም ሄድኩና ልጆቹን ይዘን መደበኛ ውይይት ከመጀመራችን በፊት የችግሩን ግዝፈት እንዲረዱም አንድ ሀሳብ ወረወርኩኝ። አወማ አተማም ሌሎቹም የሚያስፈልጉበት ወቅት አሁን ነው። የሚፈጥሩት ንቃተ ህሊና የሚወረወሩበት ጓዳ ጎድጓዳ አለም። አፈሙዟን እንዳጮህን እነዚህ ተቋማት ያን ያክል አስፈልጎም አያስፈልጎም ያስፈልጋሉ ብንልም በስርዓቱ መዳፍ ውስጥ ስለሆኑም መከላከል አንችልም። ስለዚህ ዘመናቸውን ከመጨረሳቸው በፊት አላማ ቁጥራቸውን 100% ማሳካት አለባቸው። አብዮቱን መጀመራችን አይቀርም። መሳሪያ ቁጥረን፣ ተተኳሽ አዘጋጀን፣ መድሃኒትም አስገባን። ስለዚህ አብዮቱን ማፈንዳታችን አይቀር ይኮነ። አወማን ጨምሮ በጎጥ ስም የተደራጁ ተቋማትን ወደ አንድ ካልመጡ የሚጎድለው ብዙ ነው አልኩት። ለምሪ ወዳጁ ዋርካውም የመለሰልኝ አንዲት ከልብ የመነጨች እውነት፣ ወንድማዊ ዋስትና የምትሆን መጀገኛ ወንድማማችነትን አጽንታም የምትኖር ማስተማ ኛ ቃል ናት። አታስብ። ከሚመጣው አብዮት በተቃራኒም የሚቆም ካለም ከጎን ካሉት ወንድሞች ላይ ነው ጭካኔን የምጀምረው፣ እስከ ሞት የሚያደርስ እርምጃም እወስዳለሁ አለኝ። ጉዳዩንም በዚህ መልኩ ፈታ ነው ዋረካው። አብዮቱን ጠብቆ ከዚህም ያደረሰው ከራሱ ላይ እየጨከነ ነው። ከራሱ ላይ ስል ከጎኑ ከሚበቅሉት ባንዳዎቹ ላይ ብቻ ሳይሆን ከራሱ ውስጣዊ ስሜትና ውጫዊ ፍላጎት ላይም ጭምር። አብዝቶም ጨክኗል። ዋረካው ከዚህ አብዮት ህይወት ውጪም ሌላ ህይወት የለውም ዋርካው የዛሬ ሶስት ዓመት የገባልኝን ቃል በተግባር ኖሮ ይኸው በፈጣሪ ፍቃድ ዛሬ ለመገናኘት በቃን። ፈጣሪ ዘመንና ትውልድ ካለም አንዳንድ ሰው አይተውምና ለዚህ ዘመን ትውልድም አንተንና ምስሎችህን ስለተወልን ክብሩ ይስፋ ሲል አርበኛ እሸቱ ጌትነት ስለ ዋርካው ጀግንነትና ለትግሉ ስላለው ታማኝነት በጻፈው ጽሁፎም እንዲህ ተንትኖታል። ሁለቱን ጀግኖች ያስመለከትናችሁ ጽሁፍ በዚያ በቃ አሁን በቀጥታ ወደ ሌሎች መረጃዎች አልፋለሁ። በመጨረሻም ከውጭ ያስኳቸውን መረጃዎች ላጋራችሁና አላብቃ። እስራኤል በአንድ ምሽት ባደረሰችው ጥቃት 41 ፍልስጤማውያን ህይወታቸው ማለፉ ተገለጸ። ጥቃቱ በመኖሪያ ቤቶችና በጋዛ በሚገኙ መጠለያ ጣቢያዎች ላይ የደረሰ ነውም ተብሏል። እንደ ሕክምና ባለሙያዎቹ ገለጻ ካንዮኒስ በከፍተኛ የእስራኤል ጥቃት የተጎዳች ሲሆን 36 ሰዎችም ህይወታቸው አልፏል። እስራኤል በጦር አውሮፕላኖች ባደረሰችው ጥቃት ደግሞ በአንድ ምሽት በጋዛ በአጠቃላይ 41 ተፈና ቃይ ፍልስጤማውያን በቤታቸውና በመጠለያ ካምፓቸው ህይወታቸው ማለፉም ተገልጿል። ንጋት አካባቢ በካን ዩኒስ በሚገኙ ቤቶችና መጠለያ ካምፖች በደረሰም የአየር ጥቃት ሴቶችና ህጻናትን ጨምሮ ሰላሳ 36 ሰዎች ህይወታቸው ሲያልፍ በሰሜናዊ ጋዛ በተፈጸመ ሌላ ጥቃት ደግሞ አምስት ሰዎች ህይወታቸው አልፏል። ጥቅምት 2023 የጀመረው ጥቃት በከፍተኛ ቁጥር ሴቶችና ህጻናት የሆኑ 53 ሺህ የሚጠጉ ፍልስጤማውያን ህይወታቸው ማለፉንም በርካታ ሚዲያዎች ዘግበዋል። እስራኤል በጋዛም እያደረሰችው ባለው ጥቃት በዓለም አቀፍ የጦር ወንጀለኞች ፍርድ ቤት በዘር ማጥፋት ወንጀል ክስም ቀርቦባታል። ይህ በእንዲህ እንዳለ በሌላ የውጭ ዘገባችን የሩሲያው ፕሬዚዳንት ከዩክሬን ፕሬዚዳንት ጋር ሊያደርጉት በታቀደው ንግግር ላይ አልገኝም አሉ። የሩሲያው ፕሬዚዳንት ቭላድሚር ፑቲን ዛሬ በኢስታንቡል ከዩክሬን ጋር እንደሚካሄድ በሚጠበቀው ድርድር ላይ እንደማይገኙ መግለጻቸውን ቢቢሲም ዘገበ። በዚህ ድርጊት ላይ የሚሳተፉ የሩሲያ የመንግስት ኃላፊዎች ዝርዝር ውስጥ ፕሬዚዳንቱ የሌሉ ሲሆን የተዘረዘሩት ኃላፊዎችም ም ከፍተኛ ልኡካን አይደሉም ሲሉም ቪታል ሼቭጀንኮም ጽፏል። የዩክሬን ፕሬዚዳንት ዘለንስኪም ይህንን ድርጊት የሚቀላቀሉ የሩሲያው አቻቸው ከተገኙ ብቻ እንደሆነም ሲገልጹም ቆይተዋል። ፕሬዚዳንት ፑቲን የማይገኙ ከሆነ እኔም አልገኝም ሲሉም ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ወደ ኢስታንቡል እንደሚያቀኑም ተናግረዋል። አድማጭ ተመለካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ፣ አስተያየት በኮመንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማን።